አሁን የደረሱን መረጃዎች ይህ ሚዲ ፎቶ ወይም ምስል በማህበራዊ ሚዲያ ላይ እየተንቀሳቀሰ ይገኛል። በዚህ ምስል ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ ጥቁር ኮፍያ በማድረግ ጥቁር ኮት በመልበስ እንዲሁም የቀድሞ የትግራይ ክልል ጄነራል የነበሩት ጻድቃን ገብረተንሳዬ አልፎም ደግሞ አቶ ጌታቸው ረዳ ጀርባ ሰጥቶ እንደቆሙም የወጡት መረጃዎች ያሳያሉ። ከፍተኛ የህወሓት አመራሮች ከዚህ በፊት እንግዲህ ከህወሓት ጋር ያለ መግባባት መፍጠራቸው የምታወስም ነው። ታዲያስ በዚህ ዙሪያ ምን እየተወያዩን ባለ ተራራ ዲንሾ ላይ ይገኛሉ። የውይይቱ ምክንያት ምን ይሁን በማለት በርካቶች ምናልባት ሰሞኑን ወደ ትግራይ የተነሳ ውጥረትን በማስመልከት ይሁን ምን ይሁን አይታወቅም። ጻድቃን ገብረተንሳዬ እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ ጎን መቆማቸው፣ አቋማቸውን ማሳወቃቸው የምታወስም ነው። ምክንያቱም ኤርትራን እሳቸው እንደ ጠላት እንደተመለከቷትም ነው። አቶ ጌታቸው ረዳ እንደምታወቀው ከህዋት ተለያይቶ ወደ ፌዴራል በከፍተኛ ሹመት መጥቶ መሄዳቸው የምታወስ ነው። ከህዋት ጋር በነበራቸው ቆይታ ልዩነታቸው እንደ ሰፋ የምታወስ ነው። ውይይቱ ምን ይሁን የምታወቀው እስካሁን ነገር እስካሁን ድረስ የወጡት መረጃዎች የሉም። እንግዲህ ምናልባት አዲሱን የወደብ ጉዳይ ዙሪያ ይሁን፣ ምናልባት በርካቶቹ እንግዲህ ጦርነት ሊኖር እንደምችል ሀሳባቸውን ቢገልጹም እስካሁን ድረስ እርግጠኛ የሆኑት መረጃዎች አልወጡም። ዛሬ በባለ የተራራ ዲንሾ ላይ እንደነበሩ የደረሱን መረጃዎች የሚያሳዩት። እስካሁን ድረስ አብሬያቸው ቆዩት። ሚኪንን ከሚቅጣቡር ኒን ቻናል ሰብስክራይብ በማድረግ ወቅታዊነት አትል መረጃ አገኙ። ሰላም ቆዩልኝ።